ሰርግሽ መች ነው? ሰርግሽ መች ነው? ኒካሽንም አላየንም ላላችሁኝ፣ እንዳለ በቂ የሆነ መልስ ይዤላችሁ መጥቻለሁኝ። ያው ሰርጋችን ተቃርቧል የኔና ባለቤቴ። ከዛ በፊት ግን እኔ ማድረግና ማስተካከል ያለብኝ ነገር ነበረ። ልጅ እየታጠበች ነው፣ እሷንም ቸው ብያት እናቴንም ቸው ብያት በሰላም ወጥቼ እንድገባ ዱዓ አድርጋለኝ፣ እኔም ወደ ጉዞዬ ሄድኩኝ ማለት ነው እማቴንም ብቻው ብያ ዝማቴ ማመን እያጠበቻት ነበር እዛች ጋ። እናላችሁ እኔ ጉዞዬን ጀመርኩኝ። የሚሄደው ደግሞ ወዴት መሰላችሁ? አንዳንድ ነገሮች የማስተካከላቸው ነገሮች አሉ። ያው ባለቤቴ ከውጭ በቅርብ ስለሚመጣ ለዛ ለሱ ጊዜ መስጠት ስላለብኝ ነገሮችን እንዳለ እናስተካክል ማውራት ስላለብን ቢዚ እየሆንኩኝም ስለሆነ ለዛ ደግሞ ቅድመ ሁኔታ ስለ ስራዬም ስለ ነገር ለማስተካከል ጉዞ ጀመርኩኝ ማለት ነው። ጉዞዬ የሚሆነው ይኸውላችሁ አፋጠንኩትኝ እንጂ በጣም በጣም ብዙ መንገድ ተጉዤ ደክሞኝ ይኸውላችሁ ገጠር ገጠራማ ውስጥ በ በቃ አጋጣሚ ሆኖ ደሞ ያው ቱልቦሎ ታውቃላችሁ እኔ የተወለድኩበት ሀገር ነው። እህቴ ናት እዩ ትባላለች። እና እኔ አፋጠንኩትኝ እንጂ በጣም ረጅም መንገድ ተጉዤ ቱልቦሎ ደርሼ ከዛ ደሞ ከሚሄድበት አይ ጾመኛ ስለሆንሽ እዚህ እደሪና ከዛ በኋላ ትሄጃለሽ ስትለይ እኛ ሰፈር እኔ የተወለድኩበት ሰፈር ነው ይሄ። ከዛ ንላችሁ ቤት ልገባ ካሜራውን ያዥልኝ እያልኳትኝ ነበረ። የአባቴ ቤት ወይም ደግሞ የሁለተኛዋ እናቴ ቤት ወይም የእህትና ወንድሞቼ ቤት ገባሁኝ ማለት ነው። ግን እነሱ ክርስቲያኖች ናቸው ታውቃላችሁ። ከዛንላችሁ ግን ለኔ ፍጡር ምን እንዳዘጋ ልኝ ተመልከቱማ፣ ተመልከቱ። በዚህ ሁለተኛ እናቴን እዩልኝ እንዴት ሰፍ ብላ እንደምትቀበለኝ። ከጠላቶች ይልቅ ወዳጆች ላበዛህልኝ ካልሰጠህኝ ይልቅ ጸጋህን የምታዘንብልኝ ከትላንትና ይልቅ ዛሬን ላሳመርክልኝ በቁጣህ ሳይሆን። ብዙ ቻሌንጆች እያለፈች ያለች እናት ናት። ያው በቃ ብዙ ችግሮች አሉ እና ሰላም እያለቻችሁ ነው። ቤተሰብ ኩሪ ትባላለች። ተዋወቋትና ወደ ቤት እንግባ እንዳልኳቸው ሁለተኛ እናቴ ናት፣ እና ምርቃቷን ፈለግኩኝ ይህንን መርቄኝ ብዬ። በዚህ በጣም ተደናብራለች። ልጇን ወደ ውጭ ልትልክ ነው፣ አረብ ሀገር ልትሄድ ነው ሲባል ምን ተሰማች?

ብቻ ብዙ ነገር ማለት ነው። ከዛ በዚህ መጨላለፍ ጀመረች። አዛን አለ። እኔም ተጣጥቤ ያው ላችሁ ጋቢ ወይም መጠላ አልብሰውኝ እንደዚህ ቁጭ አልኩኝ እላችኋለሁኝ። እና ያው በቃ ብዙ ቦታ እንደዚህ መዋለድ ምናምን ጥሩ ነው። አባይ ምርጥ ነገር ነው ያደረገው ይሄንን እና በቃ እንደዚህ ጨማመሩልኝ። ማፍጠር ጀመርም ማለት ነው። እኔ ደግሞ ብቻዬ መብላት አልፈልግም ብያቸው እነሱም አብረውኝ ለእኔ ደግሞ እንቁላል ስላለው እነሱም ጾመኞች ስለሆኑ እንቁላል ስለማይበሉ ሩዝና አሊጫውን አድርገው ለእኔ እንቁላል አሊጫ ሩዝ ሳምቡሳ አረ የሌለ ነገር የለውም። ና ቡናውን ፈላ፣ እኛ ማፍጠረን ተነሳን። ከዛ እዩ የእኔ ፍቅር ቡናውን መቁላ እንትን ማለት ጀመረች። ና እንዌይ እኔ ቭሎጉን እንደዚህ አድርጌ እያሳየኋችሁ ነው፣ ከመጀመሪያ እስከ መጨረሻ እዩ ብዬ ነው እንጂ እኔ የሚሄድበትና ባለቤቴ ና እኔ በቅርብ ስለምንጋባ የሆነ ጊዜዎች ምናምን ስለሚያስፈልጉት ምናምን ማስተካከላቸው ነገሮች አሉ ስላልኳችሁ፣ ያው ከሀ እስከ ፐ አሳያችሁ ብዬ ነው። ይሄ ትልቅ ነገር ሆኖ ምናምን አይደለም። አሳያችሁ። ቡናውንም ጠጣን። ከዛ ደግሞ መተኛት ነበረብኝና ስሁሬንም እንደዚህ አስቀመጠችልኝ ቤተሰብ። እህቴ ናት በነገራችሁ ላይ። አሁን በቃ ሳውዲ አረቢያ ልትሄድ ነው። እኔም ያው እንደዚህ ተኛሁኝ። ስሁር ላይ እንገናኝ ቤተሰብ። ማብራቱ ጠፋ እኔም ተኛሁኝ። ከዛ ከዛን ደግሞ ቀሰቀሰችኝ። ቅድም የቀረ ምግብ ነበረ፣ ሱር ታጠብኩኝ፣ ከዛም በላሁኝ። ለሊት ነው በነገራችሁ ላይ፣ ለሊት ያልተኛሁም ተነሳ ሁኝ ማለት ነው። ተጣጥቤ ምናምን ፊት የራሱ ሀባብጣል ያው እንደምታዩት ቻዋለችኝ ምናምን ሁለተኛ እናቴ ወይም ኩሪ። ከዛን ለሊቱን ደግሞ ላሳያችሁ፣ ውጭ ትንሽ የው ብርሃን ምናምን ይታያል። አሁን ወደ እና ደግሞ ከአስፓልቱ ትንሽ ስለሚርቅ ከግቢ ወጥተን በጣም እንጓዛለን። ያው ስመጣ የተበላሸውን መንገድ ምናምን አይታችሁታል አይደለ? በሱ መንገድ ምናምን ነገር እንሄዳለን ማለት ነው። ጨለማውን እንደምታዩት ነው፣ ግን ብቻዬን አይደለሁም ከ እህቴ ጋር ከኢየሩስ ጋር ነኝ ማለት ነው። ይው እየሄድን እንደውም ነጋብንና፣ ከዛ ንላችሁ አስፓልቱ ላይ ራሱ አልደረስንም ርቆናል፣ ምናምን ትንሽ፣ ግን ብርሃኖች ምናምን ይታያሉ። አሁንም ነግቷል። ወደ ከተማ ተቃረበ ማለት ነው። ና ይ እህቴን አደካምኳት ስሁር ፍጡር ጉዞ፣ መሸኘት፣ መቀበል እያለች ምናምን ተንከራ ትተችብኝ። ብቻ ግን ሙስሊሞች በዱዋ ክርስቲያኖች በጸሎት አግዟት እህቴንና መኪና አገኘሁኝ በስተ በስተመጨረሻ ማለት ነው። እንዲህ ቀለድንና እኔ መኪና ውስጥ ገባው እህቴም ሄደች ጉዟችንን ልን ጀምር ነው ጀመርም ማለት ነው በስተ መጨረሻን ቤተሰብ ና አብራችን ሆኖ የውላችሁ ከዛ ንላችሁ ነጋ ማለት ጸሀይ ራሱ ወጣችብን ማለት ነው በነገራችሁ ላይ ያው ደረስኩኝ ብዙውን አልቀረጽኩላችሁም ለምን ደከመኝ በጣም ደከመኝ ፊቴ ውላ ተቀይሯል መድከሜ በዚህ ራሱ ያስታውቋልና መጨረሻ ላይ የትገባሁኝ እቃ ላመጣ ማለት ነው። የሱቅ እቃ ላሟላ እቃ ላመጣ ገዝቼ ወጣሁኝ። ይኸው እንደምታዩት አስጭኜ ማለት ነው። ካሜራማን ቢኖረኝ ሁሉንም ነገር ባሳየዋችሁ ነበረ ግን ደግሞ ጉዞ አቆራርጬ ሂጄ ረጅም መንገድ ተጉዤ በዛ ላይ ሙቀቱ ሺቲ ራሱ ይሄውላችሁ። እንደምታዩት ሶስትና ሁለት ቀየርኩትኝ ከዛን ሱቅ ደረስኩኝ ማለት ነው። መጀመሪያ የነበሩ እቃዎችን እንደዚህ አወራረድኩኝ ቤተሰብ ለምን ለአዲሶቹ ቦታ ለቀው። ከዛ ደግሞ እነዚህ መታጠፍ ካለባቸው ይታጠፋሉ፣ ካልሆነም ደግሞ ቦታ እንደዚህ ይቀየርላችኋል ማለት ነው ቤተሰብ። አደራደሩን ደግሞ አብረን እኔ ማለት ነው እዶች አብራችሁኑ የትም እንዳትሄዱ። ላይክ ሼር፣ ሰብስክራይብ ደግሞ ስለምታደርጉልኝ አመሰግናለሁ። ከዛ እንላችሁ ልጄንም ማስመጣዋትኝና ከእናቴ ጋር ለምን እኔና ልጄ በቅርብ ጊዜ ልንለያየ ስለሆነ ግዴታ ከእሷ ጋር ጊዜ ማሳለፍ ስላለብኝ በስራ ሰአትም በረፍት ሰአትም ሁሌም አብራኝናት ማለት ነው አሁንም ያው ድምጿን እንደምትሰሙት ቤተሰብ እና እኔ እንደዛ ስላችሁ ደግሞ ማለት ነው ለልጇን ትታ ባሏን መረጠች ምናምን ነገር እንዳትሉ፣ በመጀመሪያ ማለት ነው እኔ ትዳር ለመያዝ የራሴ መስፈርትን አውጥቼ ነው። እኔ በአናቱ ይተከላል እንጂ ከልጄ ጋር ማንንም አላወዳደርም። በነገራችሁ ላይ ና ልጄን የሚወድልኝ ከሆነ የሚያከብርልኝ ከሆነ በቃ እንደ ልጁ የሚያይልኝ ከሆነ ምናምን ነገር ነው ትዳር ማለት ነው ማለት አይደለ እንደዛ ምናምን ተነጋግረን እንጂ ሳንነጋገር ምናምን እንደዚህ ልጅ ላይ መጥፎ እንጀራ አባት ምናምን ነገር አምጥቼ ምናምን አይደለም። እና በቃ እህትም ወንድምም ስለሚያስፈልጋት ጤነኛ የሆነ ደግሞ ትዳርም ስለሚያስፈልግ መሰብሰብም ስላለባት ሴት ልጅ በዛ በዛ መንገድ ምናምን ነገር ነው እኔ ውሳኔ ውስጥ የገባሁት ይኸኛና እንግዲህ እያስተካከልኩኝ እያለ ከስተምር መሀል ላይ መጣ። ኦንላይን ላይ ማለት ነው። እና ዛሬ ባመጣሁት እቃ፣ በአዲስ እቃ አውጪልኝ አለችኝ። እና ላሳያችሁ ምን ምን እንዳወጣሁላት። ለቤተሰብ ሰርፕራይዝ የምታደርገው ነው። ላሳያቸው አሁን ምን ምን እንደሆነ። ይኸው ይሄ ሻርፑም ይኸው፣ ተመሳሳይ ሜትር ነው ያ እዚህ ጋ የራሱ ጎገር አለው። ያው እንደዚህ ማለት ነው። ያው ኦኬ፣ ይሄንን እጠፊና ማቻ ያዘጋጁ እዚች ጋር ጣፊልኝ። ሌላኛው ደግሞ ሁለተኛውን ላሳያችሁ። ራሱ በሲልቨር ካለር የታለንት ነው። ሁለተኛው ይሄ ነው። እንግዲህ ቤተሰብን እንደዚህ ሰርፕራይዝ ማድረግ ትችላላችሁ። ይሄውላችሁ ይሄ ከዛን ደግሞ ሻርፑ ላሳያችሁ ላሳያችሁ። አሁን እንደምታውቁት ደግሞ እንትን መጥቷል ኢድ መጥቷል፣ እና አዳዲስ እቃዎች የገቡ ናቸው እነዚህ ላይ ኢድ ያው ያው ይሄ ውስጥ ለሾ ነው ማለት ነው። እና እንዴት አያችሁ? አእምርም ይን መጣፊው ሌላኛው ደግሞ አንደኛው ሲንግል ነው ይሄ ሻርፕ ምናምን የለውም፣ ግን ከነ ሻርፕ ከፈለጋችሁ አለ፣ በንጥልም አለ ማለት ነው እና ይኸው ይሄ አንድ እንደገና ደግሞ ያለ ሻርፑ ማለት ነው። ሌላኛው ደግሞ ይሄውላችሁ ይሄ ከዛን ውስጥ ልብስ ያው ሁለት አዎ። ሌላው ደግሞ የእናቶች ሶስት ሻሽ አለች። ያው አንድ ሁለት ሶስት ማለት ነው። ያው እነዚህ ይሄም አንድ ላይ አስገብ እና አሁን ትመጣለች፣ ትወስድላታለች። በመልእክት ነው። እኔ አልሄድም እና አብራችን ሁኑ የትም እንዳትሄዱ። እሷ ስትመጣ ደግሞ እንገናኛለን ማለት ነው። እና ቤት ቤት አይደል፣ ማታዘጋጅሽላት። ደወለችልኝ እና እየመጣውኝ ነው። አስፓልት ላይ ደረስኩኛለች። ያው ለፌስት አሉ ይሄ ይቅርታ እንጠይቃለን ያው አቅማችን ሲፈቅድ ትላላችሁ እና እንትን እንገዛለን። ምንድን ነው ሌላ የጊፍት ወረቀቶችን ለአሁኑ ግን በዚህ ከይቅርታ ጋር በዚህ የሚደርስ ይሆናል። በቃ እና ይኸው አዘጋጅተናል። ያሳየኋችሁን እንዳለ ማታጣጥፋ እዚህ ውስጥ አስገብታለች። እንግዲህ የፈለጋችሁትን ነገር ማዘዝ ትችላላችሁ በረ

እና ቤተሰብ ሚዲያ ግን አለ። ኦኬ ችግር የለውም። ከጀርባ ችግር አለ። እና ቤተሰብ ያዘጋጀዋቸውን እቃዎችን እቃዎችን ልትወስድ ብሩን እያስተላለፈችልኝ ነው። የፈለጋችሁትን እቃ እዘዙ በ ይ አዘጋጅቼዋለሁ። ላሳየሽ፣ ምን ምን እንዳስገባኝ። ያው ሁለት ጎገራ ያው አንደኛው ሲንግሉ ይሄ ነው። ሲቀጥል ሶስት ሻሽ፣ ያው ይሄን እንደገና ደግሞ ያው እነ ጎገራዎች ያው ሙሉ እንዳለ አለ ማለት ነው። እና ቤተሰብን እንወዳችኋለን እና እናከብራችኋለን። ሰላማችሁ ይብዛለን። ቻው ቻው፣ ደህና ሁኑ።